ክቡር ምክትል ጠቅላይ ሚኒስትር፣ ክቡር ፊልድ ማርሻል ብርሃኑ፣ ክቡራን ሚኒስትሮች፣ ጀነራሎች፣ የክልል የከተማ ከፍተኛ አመራሮች፣ በዚህ ስፍራ የምትገኙ ኢትዮጵያውያን፣ እንዲሁም በያላችሁበት የምትከታተሉ ኢትዮጵያውያን ከትናንትና ጀምሮ በምስራቅ ሐረርጌ በውቢቷ ሐረር ከተማ ዛሬ ደግሞ በደማቋ ድሬዳዋ በርካታ የልማት ስራዎች ስናይ ቆይተናል። በምስራቅ አረርጌ ትናንት የሰው ልጅ አርሶ አደር ማሽን ሊሰራ የማይችለውን ተራራ ገንድሶ እንዴት ያለ የአፈር ጥበቃ ስራ እንደሚሰራ በአይናችን አይተን ተገርመናል። በብዙ ሀገራት እስከ 2.5 ሜትር የሚጠጋ የእርከን ስራ የሚሰሩ ሀገራት እንዳሉ እናውቃለን። ትናንት በምስራቅ ሐረርጌ ግን እስከ ሶስት ሜትር እና ከዚያም በላይ የሚጠጋ የእርከን ስራ የሚሰሩ አርሶ አደሮች ውብ የሆነ እጅ ስራን ማየት መደመም እድል ስላገኘን እዛ ያልነበራችሁ ሰዎች በዚሁ አጋጣሚ ይህንን መረጃ ባጋራችሁ ብዬ ነው። ሁለተኛው ምስራቅ ሐረርጌ ላይ ያስደነቀኝ ስራ ከጥቂት ዓመታት በፊት በሴፍቲ ኔት ይተዳደሩ የነበሩ ቆላማው ምስራቅ አርጌ ላይ የሚገኙ አርሶ አደሮች ወይም አርቶ አደሮች ታርሶ የማይታወቅ አካባቢ መጠነኛ ግድቦች በመስራት ካናሎች በማስፋፋት ሰፋፊ የበጋ ስንዴ እርሻዎች አይተናል። እዚያ እጅግ አስደማሚውና ጀነራል መኮንኖች ብትሰሙት ልብ የሚያመቀው ጉዳይ በነበርኩበት ወረዳ አንድ ነጥብ አንድ ሚሊየን የሚጠጋ ህዝብ በሴፍቲኔት ይኖር የነበረ 74 ፐርሰንቱን ከሴፍቲኔት ነፃ አውጥተው የቀረውን 26 ፐርሰንት በሚቀጥሉት ሁለት ዓመታት ነፃ ወጥተን እርዳታን ልመና ታሪክ እናደርጋለን የሚሉ በጣም የቆረጡ አርሶአደሮችና አመራሮች በምስራቅ ሐረርጌ አይተን ተስፋ ተሞልተን ተደስተን ወደ ውቢቱ ሐረር ከተማ ሄድን። ሐረር በሌማት በኢንዱስትሪ በከተማ ኮሪደር በቱሪዝም ካላቸው ውስን ሀብት መጠነኛ ሀብት ሐረር የዛሬ ሁለት ዓመት በመጣሁበት ጊዜ ካየሁት በብዙ እጥፍ እየበለጠ አስደማሚ ስራ ትናንት ተመልክቻለሁ። ካየኋቸው ስራዎች ውስጥ እጅግ የገረመኝ ታስታውሱ እንደሆን የዛሬ ሰባት ዓመት ገደማ በወንድማማች ሕዝቦች ተከስቶ የነበረው አርተፊሻል ግጭት በርካታ ሴቶች አዛውንቶች ተሰደው ሐረር በአንድ ካምፕ ውስጥ ነበሩ። እዛ ካምፕ ላያቸው መጥቼ ነበር። አንደኛው የገባሁበት ሼድ ስገባ አንዷ ሴት ትወልዳለች፣ ሌላኛዋ ደግሞ ህፃኗ አርፎባት ለቅሶ ብቻ የነበረበት ሁኔታ ነበር። ትናንት እዛ ቦታ ላይ ወጣቶች ተደራጅተው የኢንዱስትሪ ሥራ እየሰሩ የሀረር ከተማን የሚያስውቡ መብራት እየፈጠሩ በትናንትና እና ዛሬ መካከል ያለው ልዩነት እንደ ቀንና ማታ በተለየ መንገድ እንዳይ በጣም ልቤ በደስታ እንዲሞላ የሚያስችል ስራ ስላየው በእጅጉ ደስ ብሎኝ ወደ ጀጎል ደግሞ ስንሄድ ጀጎል ረዥም ጥንታዊ ታሪክ ያለው ቦታ ቢሆንም ከአያያዝ ውስንነት የተነሳ ውበቱ ብዙ ሥራ የሚጠይቅ ነበር። ፕሬዚዳንት ውርዲ ከክልሉ ነዋሪዎች ጋር በመተባበር ምንም አይነት ድጋፍ ሳይደረግለት ጀጎልንም አካባቢውንም ሀረርንም በስሟ ልክ ውብ የሚያደርጋትን ስራ እየሰሩ ፍቅር ተመግበን ፍቅር አይተን ፍቅር እግር አወጥቶ ሲጓዝ ተመልክተን ወደ ድሬዳዋ መጣን። ድሬዳዋ በንጽፅር ሞቃታማ አካባቢ ነው ከሀረር አሁን ደግሞ እንደምታውቁት ረመዳን ጾም ነው፣ የፋሲካም ጾም ነው። በዚህ ሁሉ ጾም ውስጥ ጾመኞች በየመንገዱ ቆመው ከማይነጥፈው ፍቅራቸው እና ሰላም ወዳድ ከሆነው ማንነታቸው የተቀዳ እጅግ ውብ ጠዋት ነበር ያሳለፍ ነው። በቆየንባቸው ቆይታዎች ኢንደስትሪዎች አይተናል፣ የብረት ማቅለጫ፣ የግራናይት ማምረቻ የዘይት ማቀነባበሪያ ኢንዱስትሪዎች በዚህ ጠዋት አይተን ነበር። ከዚያ ባሻገር ከተማው እየሠራ ያለውን ሥራዎች ከዚህ በኋላ የምንመለከት ቢሆንም አጠቃላይ በምስራቁ የሀገራችን ክፍል በግብርናው በሌማት በኢንዱስትሪ በከተማ በኮንስትራክሽን አስደማሚ ሥራዎች መሬት እየነኩና የዜጎችን ሕይወት እየለወጡ መሆኑን ለማየት ችለናል እና ጀነራል መኮንኖች አውረን ስላልነበር እናንተም እንኳን ደስ ያላችሁ። አስደናቂ ስራ እየተሰራ ነው ያለው ለማለት ነው። መከላከያን በሚመለከት መከላከያን ከመሰረቱ ስለምናውቀው እያስደመመኝ እየገረመኝ ያለው ነገር እና እንዲቀጥል የምፈልገው መከላከያ የኢትዮጵያ የብልጽግና የልማት አንድ ወሳኝ ፒላር ሆኖ በምርምርና ስርጸት ብቻ ሳይሆን ክፍተት ባለብን በርካታ ቦታዎች ከፍተኛ የሆነ እነዚያን ድካሞች እጥረቶች የሚዘጋ ስራ ይሰራል። የዛሬ ሶስት ዓመት አራት ዓመት የሀገር መከላከያ ሰራዊት ለግዳጅ የሚቀርብለትን ስንቅ ከውጭ እናስገባ ነበር። ዛሬ በበቂ በሚባል ደረጃ እስከ አጥላ ኮሽሮ የሚያመርት ኢንዱስትሪ አለ። የዛሬ አራት አምስት ዓመት መከላከያ ልብስ ሲቀይር ከቻይና ኢምፖርት እናደርግ ነበር። ዛሬ መከላከያ ልብሱን መስፋት ይችላል። የዛሬ አራት ዓመት ሶስት ዓመት ገደማ ለመከላከያ ጥይት ለማቅረብ ዩዌቪ ለማቅረብ ብዙ መከራ እናይ ነበር። ዛሬ በርካታ የግዢ ጥያቄ የሚቀርብለትን ኢንዱስትሪ በምርምርና ስርጸት በገዛ ልጆቹ መፍጠር ችሏል። ከዚያ ባሻገር በኮንስትራክሽን ዘርፍ በሆስፒታል በተደጋጋሚ እያስመረቅን ያላቸው ሆስፒታሎች ደረጃቸው ከፍ ያለ ለወታደሩ ብቻ ሳይሆን ለከባቢ ነዋሪ የሚያግዙ እንደዚህ ያሉ ውብ ካምፖች በራሱ ሙያተኞች እየገነባ መከላከያ እንደ ተቋም በሰው ኃይል ብቻ ሳይሆን በእውቀት በማድረግ አቅም በሀብት እያደገ እንዲመጣ ማድረግ ያስቻለ ሥራ እየሰራችሁ ነው። ኢትዮጵያ አፍሪካ ውስጥ ዝቅተኛ ሪሶርስ ለመከላከያ ከሚመድቡ ሀገራት ተርታ ትመደባለች። ከዚያው ሀብት ላይ እንደዚህ ያለ ቋሚ ነገር ስትሰሩ ማየት በጣም ልብ የሚያሞቅ ስለሆነ እዚህ ያላቸው ዜና መኮንኖች ፊልድ ማርሻል ጭምር አደራ ማለት የሚፈልገው ልማት ማያለማ ሰርቶ የማይሸጥ ገንብቶ የማይሸጥ አርሶ ራሱን የማያበላ ልብስ ሰፍቶ ራሱን የማያለብስ ወታደር ሀገር እየበላ የሚኖር ስለሚሆን ማልማት እና ገንዘብ ማምጣት መቻላችሁ በእጅጉ አስፈላጊ ነው። አንዳንድ ደካማ ሰዎች ሰሞኑን በአጋጣሚ ሲመረቁ ካዩቸው ሰዎች ተነስተው መከላከያ ኢንዱስትሪ ትኩረት አግኝቶ ሌሎች ነገሮች ቀርተዋል የሚል ሮሮ ሲያሰሙ ይደመጣል። መከላከያ ገና አልጀመርንም። ብዙ ኢንቨስት እናረጋለን። አሜሪካ አንድ ትሪሊዮን ዶላር ለመከላከያ ተመድባለች። አውሮፓ ሀገራት ከጂዲፒያቸው አምስት እና ከዛ በላይ ፐርሰንት ለመመደብ ያለውን ውይይት ታያላችሁ። ጠንካራ መከላከያ መገንባት ሀገር ለልጆች ማስረከብ ስለሆነ መከላከያ እየበላ የሚኖር ሳይሆን እያመረተ ልማት የሚያፋጥን እንዲሆን ሌብነት የሌለው የሚያስብ፣ የሚመራመር፣ የሚሰራ እንዲሆን ማድረግ ይኖርብናል እንጂ በመከላከያ ኢንዱስትሪ የሚሰሩ ስራዎችን ቸል ማለት ሀገርን ለጥቃት ማጋለጥ ስለሆነ የነበረው ጅማሮ የልማት ስራዎች በመንግስት በኩል የሚጠናከሩ ይሆናል። በመከላከያ በኩል ደግሞ ባሳያችሁን ልክ አዳዲስ ግንባታዎች፣ ልማቶች፣ ኢንዱስትሪዎች እየሰራችሁ ለሀገር ሀብት የምታመጡ ተቋሙንም በጠንካራ መሰረት የምታኖሩ ልትሆኑ አደራ ማለት ትፈልጋለሁ። ትናንት ካየሁት እና ፊልድ ማርሻል ቢያስቡበት ብዬ ማሳሰብ የምፈልገው የሀረር አካዳሚ ነው። የሀረር አካዳሚ በጣም በርካታ ኦፊሰሮች ያወጣ በአፍሪካ ስመጥር ተቋም ነበር። አሁን በዛ ሁኔታ ላይ አይደለም። ትናንት ያየሁት ይሄ ቢታሰብበትና አካዳሚ ያስፈልገናል። ብዙ አካዳሚ እንዳላቸው አውቃለሁ፣ ግን ታሪካዊ ስመጥር የሆነው የሀረር አካዳሚ ያን ክብሩን መልሶ ቢይዝ ለሀረር ከተማም ተጨማሪ ውበት ይሆናል። ለመከላከያም ለአፍሪካም ደግሞ ብዙ ሙያተኞች የምናፈራበት ስለሆነ ቢታሰብበት ለማለት ነው። ምስራቁ የሀገራችን ክፍል በግብርና፣ በማይኒንግ፣ በኢንዱስትሪ፣ በቱሪዝም በጣም ተስፋ ሰጪ ጅማሮች አሉ። ከጥቂት ወራት በኋላም እንደዚሁ አዳዲስ ዜናዎች እንሰማለን። በተለይ ግራናይት ላይ፣ ብረት ላይ በዚህ ቀጠና ያዩአቸው ስራዎች ለሀገር እድገት በጣም ወሳኝ ስለሆኑ ከሌሎች ሀብቶች ጋር ተጨምረው ምስራቅ ኢትዮጵያ ከተቀየረ ምስራቅ ኢትዮጵያ ሰላም ከሆነ መላው ኢትዮጵያን ለመደገፍ ለማልማት የሚያስችል አቅም ስላለው ሰላማችሁን እንድትጠብቁ ፍቅራችሁ እንዲጠበቅ በሰፈር በመንደር ከማሰብ በህብረት አንድ ሆናችሁ ምስራቅ ኢትዮጵያን እንድታለሙ አብራችሁ እንድትቆሙ የኢትዮጵያን ብልጽግና የምናረጋግጥበት አንዱ ምሰሶ እንድትሆኑ አደራያል። በሀረር በምስራቅ ሀረርጌ ዛሬ በድሬዳዋ ከተማ ለተደረገልን ደማቅ አቀባበልና ላሳያችሁን ፍቅር ከፍ ያለ ምስጋና እያቀረብ ቀሪው ጊዜ የሰላም የልማት የብልጽግና ወደፊት የመጓዝ ኢትዮጵያን የማስቀጠል እንዲሆን እመኛለሁ። እጅግ አድርጌ አመሰግናለሁ።